የገቢዎች ሚኒስቴር ከኪራይ ቤት በሚገኝ ገቢ ላይ የሚከፈል የግብር መጠንን አስታወቀ። ደቡብ ምስራቅ ኢትዮጵያ ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑ ተነገረ። ቢያንስ 94 ፍልስጤማውያን በእስራኤል እስር ቤቶች ውስጥ መሞታቸውን የሰብአዊ መብት ተቋም አስታውቋል። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። በወቅታዊ መረጃዎች ተመልሰናል። በመግቢያችን ያስተዋወቅናችሁን አበይት ጉዳዮች ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በቅድሚያም የፌዴራል የገቢ ግብር አዋጅን ለማሻሻል በወጣ አዋጅ ቁጥር 1395 ህዝባር 2017 ላይ በግለሰቦች ኪራይ ገቢ ላይ ተፈፃሚ የሚሆኑ የግብር ምጣኔዎች ተቀምጠዋል። እነኚህ በግለሰቦች ኪራይ ገቢ ላይ ተፈፃሚ የሚሆኑት ምጣኔዎችን ደግሞ እንደሚከተለው አቅርበዋለሁ። እስከ 24ሺ ብር ገቢ ያለው ምንም አይከፍልም። ከ24ሺ 1 ብር እስከ 48ሺ ብር ድረስ ገቢ የሚሰበስብ ሰው 15 በመቶ ማለትም 3600 ብር ዓመታዊ ክፍያን ይከፍላል። ከ48ሺ አንድ ብር እስከ 84 ሺ ብር ደግሞ የሚያገኝ ሰው 20 በመቶ ወይም 6 ሺ ብር ይከፍላል። ከ84 ሺ አንድ ብር እስከ 120 ሺ ብር ድረስ ገቢ ያለው ሀያ አምስት በመቶ ወይም አስር ሺ ሁለት መቶ ብር አመታዊ ግብር ይከፍላል ከመቶ ሀያ ሺ አንድ ብር እስከ መቶ ስልሳ ስምንት ሺ ብር ድረስ ሰላሳ በመቶ ወይም አስራ ስድስት ሺ ሁለት መቶ ብር አመታዊ ግብር የሚከፍል ሲሆን ከመቶ ስልሳ ስምንት ሺህ ብር በላይ ሲሆን ደግሞ ገቢው ሰላሳ አምስት በመቶ ወይም ሀያ አራት ሺህ ስድስት መቶ ዓመታዊ ግብርን እንደሚከፍል የገቢዎች ሚኒስቴር መረጃዎች ያሳያሉ። በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑን የማዕድን ሚኒስቴር አስታውቋል። ሚኒስቴሩ ይህንን የገለጸው የሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም በገመገመበት ወቅት ነው። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በጉጂ ቦረና፣ ከፊል ሶማሌ፣ ሶማሊያ እና ኬንያ ድንበርና ሰቆጣ አካባቢ ያለው የብረት ክምችት ጥናት እየተካሄደበት ነው ብለዋል። እንደ ሚኒስትሩ ገለጻ አካባቢዎቹ ሊቲየም፣ ታንታለም፣ ኒኬል፣ ማንጋኒዝ የሚባሉ ዋና ዋና ማዕድናት ያሉበት ቦታ ነው። በውስን አቅም ቢሆንም በእነዚህ አካባቢዎች ላይ የምርመራ ስራዎች እየተሰራ እንደሚገኝ ጠቅሰው የአገር ፍላጎትን መሰረት በማድረግም በቅደም ተከተል በመሰራት ላይ መሆኑን ገልጸዋል። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰብሳቢ አማረች በካለው እንደ ሀገር ሁሉንም ማዕድናት ሳይሆን የበለጠ የሚያዋጣ ላይ በትኩረት መስራት አስፈላጊ ነው ማለታቸውን ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያመላክታል። ህገወጥ ንግድ እንዳይፈጠር ከክልሉ ጋር ቅንጅታዊ አሰራርን በማጠናከር መስራት እንደሚገባም የቋሚ ኮሚቴ ሰብሳቢው ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ፍቃዱ መንግስቱ በበኩላቸው የድንጋይ ከሰል እና ሌሎች ዝቅተኛ አፈጻጸም ያላቸው ዘርፎች ያለው ችግር ተለይቶ ለመቅረፍ መሰራት እንደሚያስፈልግም አስገንዝበዋል። በሌላ በኩል ሰባ ሰባት ሺህ የላሊበላ ነዋሪዎችን በፀሐይ ኃይል ከሚሰራ ፕሮጀክት ዳግም ንጹህ አቅርቦት ተጠቃሚ እንዲሆኑ ተደርጓል። በአማራ ክልል የሰብአዊ እርዳታ ፍላጎት እየጨመረ ባለበት በአሁኑ ወቅት ሰባ ሰባት ሺህ የላሊበላ ነዋሪዎች ዳግም ንጹህ ውሃ አቅርቦት ማግኘታቸውን ዓለም አቀፉ ቀይ መስቀል ኮሚቴ አስታውቋል። ፕሮጀክቱ ኮሚቴው በአፍሪካ ከገነባቸው በፀሐይ ኃይል የሚሰሩ የውሃ አቅርቦቶች መካከል ትልቁ መሆኑን ተገልጿል። በትጥቅ ግጭት ምክንያት በክልሉ አንዳንድ አካባቢዎች አስፈላጊ አገልግሎቶች ለማድረስ ፈታኝ ሆኗል ያለው ዓለም አቀፉ ቀይ መስቀል ኮሚቴ ለድጋፍ ተደራሽነት አስቸጋሪ በሆኑ አካባቢዎች ያሉ ሰዎችን መደገፍ መቀጠሉንም ገልጿል። በዚህም ትላንት ማክሰኞ ውለት በአፍሪካ ትልቁ የሆነውን በፀሐይ ኃይል የሚሰራ የውሃ አቅርቦት ፕሮጀክቱን ማስመረቁን አስታውቋል። አዲስ የተገነባው ፕሮጀክት በ12 ለተኛው ክፍለ ዘመን በተገነቡና በዩኔስኮ የዓለም ቅርስነት በተመዘገቡ አብያተ ክርስቲያኖቿ በምትታወቀው ላሊበላ ከተማ ለሚገኙ 77,000 ያህል ነዋሪዎች አስተማማኝ ንጹህ ውሃ ያቀርባል ሲል ኮሚቴው ገልጿል። ይህ የውሃ ፕሮጀክት በሰሜን ኢትዮጵያ በነበረው ጦርነትና አስተማማኝ ባልሆነ የኃይል አቅርቦት ምክንያት በከተማዋ የተከሰተውን ከፍተኛ የውሃ እጥረት ለመቅረፍ በማለት ከሶስት ዓመት በፊት የተጀመረ መሆኑም ተጠቁሟል። በኢትዮጵያ የዓለም አቀፍ ቀይ መስቀል ኮሚቴ የልኡካን ቡድን መሪ የሆኑት ሲሞን ካሳቢያን ከኤሽሊማን ከአካባቢውና ከክልሉ የውሃ ባለስልጣናት ጋር ረጅምና አድካሚ ስራ ከሰራን በኋላ በመጨረሻም የላሊበላ ነዋሪዎች አስተማማኝ የውሃ አቅርቦት በማግኘታቸው ደስተኞች መሆናቸውን ነግረውናል ብለዋል። አክለውም የጸጥታው ሁኔታ ፈታኝ ነበር ሲሉ ጠቅሰው ነገር ግን ጠንካራ የውሃ ስርዓት መገንባቱን ገልጸዋል። አስራ አምስት ሰራተኞች የውሃ ፕሮጀክቱን መምራትና መጠገን እንዲችሉም ስልጠና ተሰጥቷቸዋል። ለባለስልጣናትም አስረክበናል ብለዋል። ኮሚቴው ለቀጣይ ስድስት ወራት ያህል ፕሮጀክቱን መከታተልና አስፈላጊ ሆኖ ሲገኝ ቴክኒካዊ ድጋፍ መስጠቱንም ይቀጥላል ተብሏል። የላሊበላ ዙሪያ በቅርብ ጊዜ በተደረጉ ውጊያዎች ተጽዕኖ ቢደርስበትም ከተማዋ ግን ከጉዳት መትረፏ ተገልጿል። አብዱራህማን መሀዲ የሚመሩት የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ አንጃ የሶማሌ ክልል ህዝብን መብት ለማስከበር ህዝቡን ከዳር እስከ ዳር ለማነቃነቅ አዲስ ፍኖተ ካርታ አዘጋጀቻለሁ ሲል አዲስ ባወጣው መግለጫ ላይ አስታውቋል። አንጃው ሶማሌ ክልል ውስጥ ያሉትን መዋቅሮች ይበልጥ ለማጠናከር እንቅስቃሴ ለማድረግ ውሳኔ ማሳለፉንም ገልጧል። አዲሱ የትግል ፍኖተ ካርታ የሶማሌ ህዝብ ብሔራዊ መብቱን ለማስከበር እንዲንቀሳቀስና ኢትዮጵያ ውስጥ ባሉት ቀውሶች ውስጥ ተመልካች ብቻ ሆኖ እንዳይቀር ለማድረግ ያለመ መሆኑን አንጃው ጠቅሷል። የኢትዮጵያ መንግስት አስመራ ላይ ከሰባት ዓመት በፊት የተፈረመውን የሰላም ስምምነት ጥሷል በማለት የከሰሰው አንጃው መንግስት በሰላም ስምምነቱና ኦጋዴን ውስጥ ይፈጽማቸዋል ያላቸውን ጥሰቶች አፍሪካ ህብረት፣ ኢጋድ፣ የተባበሩት መንግስታት ድርጅት፣ አረብ ሊግና ዲሞክራሲያዊ አገራት እንዲያውቁት የማድረግ ተከታታይ ስራ ለመስራት መዘጋጀቱንም አስታውቋል። ከውጭ ከሁለት ዓመታት ባነሰ ጊዜ ውስጥ ቢያንስ 94 ፍልስጤማውያን እስረኞች እና ታጋቾች በእስራኤል እስር ቤቶች መሞታቸውን የሰብአዊ መብት ተቋም አስታወቀ። ፊዚሽያንስ ፎር ሂዩማን ራይትስ እስራኤል የተባለው ታዋቂ የእስራኤል የሰብአዊ መብት ተቋም እንደገለጸው ፍልስጤማውያኑ የሞቱት ከፍተኛ ጠበቃ በሚደረግላቸው እስር ቤቶች ውስጥ ነው። ስልታዊ የሆነ ግድያና ግድያዎችን መሸፈን ተፈጽሟል፣ በማለትም ተቋሙ ገልጿል። ሪፖርቱ የሚሸፍነው ሐማስ ጥቃት ካደረሰበት ወቅት ማለትም ከጥቅምት 7 2023 እስከ ነሐሴ 7 2025 ያለውን ጊዜ ነው ብሏል። ባለፉት 10 ዓመታት ወደ 30 የሚጠጉ ፍልስጤማውያን በእስራኤል ይዞታ ስር ሳሉ መሞታቸውን ሪፖርቱ ያመላክታል። የእስራኤል የማረሚያ ቤቶች አስተዳደር ቁጥጥር በሚያደርጉ አመራሮች ክትትል መሰረት እንዲሁም ህግን ተከትሎ ይሰራል ሲል ለቢቢሲ ምላሽ ሰጥቷል ሁሉም ታራሚዎች የሚያዙት ህግን በተከተለ መንገድ ነው ብሏል ህክምና የማግኘት ንጹህ ቦታ የመቆየት እና ተስማሚ የኑሮ ሁኔታ የማግኘት መብታቸው ስልጠና በወሰዱ ባለሙያዎች አማካኝነት ይጠበቃል በማለትም አክሏል ሆኖም ግን ከውጭ አካላት በተሰነዘሩ ክሶች እና ቁጥሮች ላይ አስተያየት እንደማይሰጥ አስታውቋል አድማጮች፣ ከኢትዮ ሪፖርት የያዝናቸው መረጃዎችን ጨረስን። በሌሎች መረጃዎች ዳግም እስክንገናኝ ጤና ይስጥልኝ።